ይሄንን ማታ ማታ ከመተኛታችሁ በፊት አንድ ታክሲ ላይ በምንሄድበት ቦታዎች እንደዚህ አይነት ጓንቶችን አንድ ባክቴሪያ ካለ አንድ የሾርባ ማንኪያ ነው የምትወስዱት። ሰላም ሰላም፣ እንዴት ናችሁ? ኔሉ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በጣም በሚያሳስብ በዚህ በመጣው በአዲስ ወረርሽኝ ምክንያት ብዙ ሰው እየታመመ ነው፣ ቁጥሩ እየጨመረ ነው እየተባለ ነው እና በዛ ደግሞ ብዙዎቻችሁ ጠይቁኛላችሁ። ምን እንጠቀም ምን ምን ትይናለች ዴል እያላችሁ በቲክቶክ ላይ ብዙ ብዙ ጥያቄዎች አሉ። እና ለዛ ጥያቄዎች እኔ የምችለውን ምክርና እንዲሁም ደግሞ ቀላል በቤት ውስጥ ልንከላከልበት ወይም ደግሞ ከእግዚአብሔር ጋር ይጠቅመናል የምለውን ነገር ታውቁ። ሁላችሁም ይሄ በሽታ የሚተላለፈው በመነካካት በንክኪ ነው የተባለ። ኮሮና ትዝ ይላችሁ? ምን በትንፋሽ ነበረና የምንጠቀመው ማስክ፣ ማስክ እየተጠቀምን ነበረ። ኮሮና ያለፍ ያለፈው ጊዜ ማለት ነው። ይሄ ደግሞ አዲሱ ወረርሽኝ ኢትዮጵያ ውስጥ የገባው በመነካካት ነው። በመነካካት ስለሆነ ወገኖቼ፣ በተቻለ መጠን ጓንት ጓንትን ብትጠቀሙ ከቤታችሁ ስትወጡ ጓንት እጃችሁ ውስጥ አድርጋችሁ የምትነካኩትን ሾፕ ውስጥም የምትነኩትንም የምግብ ተራም ስትሄዱ የልብስ ስቁም ስትሄዱ ምንም ስትሄዱ የምትነኩትን ነገር በጓንት ብትጠቀሙ በጣም ጥሩ ጥሩ ዘዴ ነው ብዬ ነው የማስበው። እና በማርኬቱ ስትገቡ እቃ በምትነኩበት ጊዜ እነዚህን ጓንቶች ብንጠቀም ብዬ አሰብኩኝ ያ ነገር እኛ ላይ ካለ ለሌሎች እንዳይተላለፍ ይረዳ። ሁለተኛ ነገር እኛም ደግሞ ሌሎች የነኩት ነገር ካለ ሌሎች የተጠቀሙበት በእጃቸው የነካኩትን ነገር እኛም ደግሞ ይዘን ወደ ቤታችን እንዳን ደግሞ በሽታውን እንዳይዘን ይጠቅመናል ማለት ነው። የነካችሁበት እንኳን ቤታችሁ ስትገቡ መጣል፣ ተጠቀማችሁ በኋላ ጥላችሁ ሌላ አዲስዋን መጠቀም ይሄንን እንደ ምክር ጓንትን የሚያዘጋጅ በከተማ ውስጥ አንድ ድርጅት ቢኖር ብዬ ተመኘሁ። ምክንያቱም ዳው ማንኛውም ሰው ላግኝ ቢያገኝና በዕለት በዕለት ኑሮ ጓንቶችን እንዲጠቀሙ እንዲረዳ ማለት ነው። ይህን እንግዲህ የጤና ሚኒስቴር ይህንን ነገር አስቦበት ለህዝባችን ዋንትን በቀላሉ እንዲያገኙና በቀላሉ እንዲጠቀሙ ማከፋፈያ ነገር ተዘጋጅቶ ቢከፋፈል ብዬ ተመኘው። ይሄንን እንግዲህ ለመንግስቶች ነው። መንግስት ይሄንን ኃላፊነት ቢወስድ በብዛት ሰዎች በሽታ እንዳይዛቸው፣ እንዲሁም ደግሞ የመተላለፉ እድል ይቀነሳል ብዬ ስላሰብኩ ነው። ግዴላችሁም፣ አዲስ አበባ ውስጥም እስከሚመጣ አዲስ አበባ እስከሚገባ ከምትጠብቁ አሁን ጥንቃቄውን ብትጀምሩ ጥሩ ነው ብዬ ነው ማስበው። ለምሳሌ ሱቅ ውስጥ በምትገቡበት ጊዜ ልብስ ይዛላችሁ፣ ትነካላችሁ፣ ትለካላችሁ። ጫማ ራሱ ጫማ ተለክቶ ነው እኛ ሀገር የሚገዛው፣ የትን ቦታ ጫማ ለክተን ነው። ጫማ ራሱ በምንለካበት ጊዜ አንዱ የለካውን ጫማ አንዳችን በምንለካበት ጊዜ ያ በሽታ እኛ ሊተላለፍብን ወይም ደግሞ እኛ ደግሞ ካለብን ለሌሎች ልናስተላልፍ ስለምንችል እዚህም ነገር ላይ ጥንቃቄ ብናደርግ ጥሩ ነው ብዬ የማስበው አንደኛ ነገር ሐዋሳ ወይም ደግሞ ያለበት በሽታው ቦታ ብቻ ሳይሆን ከአሁኑ ጥንቃቄውን አዲስ አበባዎችን ውስጥ ቢደረግ በንክኪ ስለሆነ በተቻለ መጠን የምንነካውን ነገር እንደ የመሳሳም፣ የመጨባበት የሰላምታችንንም ነገር ማሳጠሩ ጥሩ ነው ብዬ አስባለሁ። እቺ ጊዜ እች ወቅት እስከምታልቅ ድረስ ከሰዎች ጋር ያለንን የቀረቤታ የንክኪ ነገርን ብንቀንሰው ጥሩ ነው። ቤስ ባህላችን ነው፣ ባህላችን ተቃቅፈን፣ ተጨባብጠን፣ ተሳስመን ነው የምንገናኘው ስንለያይ የምናደርገው ይሄንን ነገር። ግን ለአሁን እች ዘመን እች ጊዜ እስከምታልፍ በሰላምታ ብቻ ሰዎችን በሰላምታ ብቻ ያለ ንክኪ ሰላም ብንል፣ እንዲሁም ደግሞ በየሱቁ በምንገባበት ጊዜ የምንነካውን ዕቃ ዕቃ ስንነካ ጓንት ከተቻለን ጓንትን ያገኘነውን ሁሉ በእጃችን ባንነካካ ይሄ ነገር በሽታው እንዳይስፋፋ እንዲሁም ደግሞ እኛም ደግሞ የራሳችን ጤንነት ለመጠበቅ እንዲሁም ቤተሰቦቻችንም ጤንነት ለመጠበቅ ይረዳናል ማለት ነው። ልጆቻችንም ልጆቻችንም ትምህርት ቤት በሚሄዱበት ሰዓት በተቻለ መጠን ጓንት ዋንትን ነገር ብዙ ነገር በእጅ የሚነኩ ነገሮችን እንዳይነኩ ለጊዜው ሰዎችን እንዳይጨብጡ ሰላምታን ባለ ጊዜ ሰላምታ ዝቅ ብሎ ሰላም በመባባል ለጊዜው ብናሳልፈው። ልጆቻችንንም ፕሮቴክት ለማድረግ እንዲሁም ደግሞ ምግብ ምግብ ራሱ ስትበሉ በጋራ ሆናችሁ ምግብ መብላትን ራሱ የጋራ መሶብን ለአሁን በአሁኑ ሰዓት ላለው በሽታ ያንንም እራሱ መቀነስ ምግባችንን ስንመገብ በራስ በራስ ሳናችን ብንጠቀም የተጠቀምንበትንም እቃ ቶሎ ማጠብ ማጠብ በቶሎ አጣጥቦ በንጽህና ማስቀመጥ ለምሳሌ ባስ ላይ ታክሲ ላይ በምንሄድበት ቦታዎች እንደዚህ አይነት ጓንቶችን ብንጠቀም ምክንያቱም ባስ ላይ ታክሲ ላይ ብረቶቹን ሁሉ ነገር ሰው የነካው ነው የምንነካውና የተነካካ ነው የሚሆነው በዚህ በዚህ ተነካክቶ ብዙ ብዙ ሰው ጋር ብዙ ሰዎች በሽታው በቤታቸው ሊገባ ይችላል። ምክንያቱም አናየውም በአይን የማይታይ ነገር ስለሆነ እጃችን ይዘ ነው የምንገባው እያልኩኝ ባስም ትራንስፖርት ላይ በምንገኝበት ጊዜ ጓንትን እንደዚህ አድርጋችሁ ጊዜው ይሄ ከፋ ጊዜ እስከሚያልቅ ድረስ ለኮሮና ጊዜ የምናደርገው ማስክ ነበር አፍንጫችንን አፋችንን ደፍነን ምክንያቱም በትንፋሽ የሚተላለፍ በመሆኑ ማለት ነው። ይሄ ግን በሽታ በንክኪ ስለሆነ ያለን አማራጭ እጃችን ነው። ሁሉን ነገር የሚነካካውና እጃችን የሚነካውን ነገር መቀነስ ወይ ደግሞ እንደዚህ በጓንት ፕሮቴክት ማድረግ ቦርሳችን ውስጥ ጓንታችንን ከተን ስንወጣ ወይም ደግሞ ጨርሰን ቤታችን ስንገባ ይህንን ጓንት ውልቅ አድርገን ጥርቅ አድርገን ውልቅ አድርገን ባስኬት ጥለን እጃችንን በሳሙና በደንብ መታጠብ። እንዲሁም ደግሞ ጓንትን ባታረጉ በሄዳችሁበት ቦታ ስትመለሱ እጃችሁ በደንብ በሳሙና ማጠብ። ሳሙና ካጠባችሁ በኋላ ጨው፣ ጨውና ሎሚ አንድ ላይ በጣሳ በቃችሁ፣ በጥፍጣችሁ፣ ጨውና ሎሚ እጃችሁን እሱ ማለቅለቅ ወይም ደግሞ ለትንሽ ደቂቃ መዘፍዘፍ፣ በጣም የሚጠቅመው ቫይረስ ካለ እጃችሁ ላይ ቶሎ በፍጥነት ያንን ቫይረስ ለማጥፋት ይጠቅማል። እንዲሁም ደግሞ በበሽታ የተያዛችሁ ሰዎች በፍጥነት ወደ ሆስፒታል በመሄድ እራሳችሁን ወይም ደግሞ ቤተሰቦቻችሁን፣ ወገኖቻችሁን ያ በሽታ ተላልፎ ሌላ ጉዳት ሳይመጣ እንዳይስፋፋ እንዲሆን ቶሎ ወደ ሆስፒታል ሄዳችሁ ሕክምናችሁን መውሰድ ችላላችሁ። እንዲሁም ደግሞ ይህም በሽታ ይዘው የተቀመጡ ሰዎች በአካባቢያችሁ ካሉ በጥቆማ ጠቁማችሁ ቶሎ ወደ ሆስፒታል እንዲሄዱ የሁላችሁም የሁላችሁም ኃላፊነት ሊሆን ግድ ነው ግድ ነው። እንደዚህ አድርገን ነው ኮሮና፣ በእንደዛ ዘዴ ብዙ ሰዎች ሊተፉ ይችለዋል። ባልባሌ በችለተኝነት ደግሞ የብዙ ሰዎች ህይወት አልፏል። ስለዚህ ይሄ ነገር ሳይስፋፋ እንደኔ እንደኔ ከአሁኑ ያልገባበት ከተማ ራሱ ከአሁኑ ጥንቃቄ አድርገን የምንገናኛቸውንም ሰዎች ይቆጥበል በአሁኑ ሰዓት የምንሄድበትን ቦታ ናይት ክለብ የሚሆን የሆነ የህዝብ ቦታ ፓብሊክ ቦታ በምንሄድበት ቦታ ላይ ጥንቃቄ ብናደርግ፣ ቤተክርስቲያን ውስጥም ሰላም በምንባባልበት ጊዜ በእጃችን ባንጨባበጥ፣ ባንነካካ በተቻለ መጠን ሰላምታ፣ እግዚአብሔር ሰላምታ ግድ ነው እና በርቁ ሰላም መባባል ይቺ ዘመን እስከምታልፍ ማለት ነው። ለምን ጥንቃቄ ካለ እግዚአብሔር የሚለው እርዱ እረዳችኋለሁ ነው ያለው። ዝም ብለን እሳት ውስጥ እግዚአብሔር ያቃልልን። የምናደርገው ነገር ለራሳችንም ለቤተሰቦቻችንም ለወገኖቻችንም አደጋ ሊኖረው ስለሚችል ይህን ጥንቃቄ ብናደርግ ጥሩ ነው ነው ማስበው። አሁን እንደነገርኳችሁ ጓንት ከቤታችሁ ከኪሳችሁ ከቦርሳችሁ ባይጠፋ ጥሩ ነው ወንዶችም ሴቶችም። ሌላው ነገር ልብስ ልትለኩ ስትሄዱ ሴቶችም ወንዶችም የምትለኩትን ልብስ እንደዚህ በጓንት ይዛችሁ ለክታችሁ ጨረሳችሁ። በዚህም በልብስ በጫማ በሽታው ሊተላለፍ ይችላል። ሬስቶራንት ውስጥም እንዲሁ ምግብ የምታዘጋጁ ሰዎች ምግባችሁን ስታዘጋጁ በጓንት ብትጠቀሙ ጓንት ተጠቅማችሁ ምግብ ብታዘጋጁ በጊዜ የምታደረጉ ሰዎች ማለት ነው። ለምን ከሰውነታችን የሚወጣው ነገር በእጃችን ስለሆነ የሚተላለፈው በምትነኩት ሳህን፣ በምትነኩት ምግብ፣ በምትነኩት ስፔሻ ኮክድ ያልሆነ ነገር እንደዚህ ሰላጣ አትክልት የሆኑ ነገሮች ኮክ ያልሆኑ ነገሮች ቶሎ በሽታ የሚያስም ቫይረስ የሚያዝ እንትን ስላላቸው ጥንቃቄ ብታደርጉ፣ በእውነት ይሄ ጥንቃቄ በጣም ይጠቅማል። እኔታች ውስጥ በምትሆኑበት ጊዜ ይሄንን ዘይት ዘይት ኦሊቭ ኦይልን እንደዚህ በአንድ ብርጭቆ ኦሊቭ ኦይል ታረጉና እዛ ውስጥ አራት አምስት ፍሬ ነጭ ሽንኩርት እንዲሁም ደግሞ የጥቁር አዝሙድ ጥቁር አዝሙድ የተፈጨ አርጋችሁ አማስታችሁ እንደዚህ አዘጋጅታችሁ ይህንን ማታ ማታ ከመተኛታችሁ በፊት አንድ የሾርባ ማንኪያ ይህን ዋጥ አርጋችሁ መተኛት። ለምን ቫይረስ ካለ ሰውነታችሁ ውስጥ ያለ ባክቴሪያ ካለ በሰውነታችሁ በሚያርፍበት ጊዜ ሊያጸዳላችሁ ሊጠርግላችሁ እና በቀላሉ ከሰውነታችሁ ሊያስወግድላችሁ ይችላል ብዬ አስባለሁ። እንደነገርኳችሁ አንድ የሾርባ ማንኪያ ነው የምትወስዱት። በአድርጎ የጥቁር አዝሙድ እና ነጭ ሽንኩርት በኦዲ ይል እንደዚህ ያዘጋጅታችሁ አንድ አንድ የሾርባ ማንኪያ ማታ ማታ ይችን ጊዜ ሰውነታችን ባረፈ ጊዜ ሰውነታችን ውስጥ ያለውን ግርግር ጋርጎ ሊያስወግድለት ይችላል ማለት ነው። እንደዚህ ይህንን ዘይት ተጠቀሙ። ቆሩፉት፣ ቆሩፉት በጣም ቫይረስን ለመግደል ባክቴሪያን ለመግደል በጣም ይረዳል እና እንግዲህ ይህን ትሪትመንት የምነግራችሁ ለመከላከል እንጂ በሽታው ለማዳን ሳይሆን ለመከላከል በሽታ እንዳይዛችሁ ለመከላከል የሚረዳው ነው። ቁሩፉድ ደግሞ ሁለት ፍሬ ቁሩፉድ አይኩ ያ አፋችን ውስጥ ያለ ባክቴሪያ ካለ ለማስወገድ በጣም ይረዳል። እጃችንን ግን ከታጠብን በኋላ ጨውና ሎሚ በእጃችን ወተን ስንገባ ከቤታችን ውጪ ከመጣም በኋላ ጨውና ሎሚ በእጃችን ለቃለቅ ሰውነታችሁን በእንደዛ ስታጠቡ መለቃለቅ እንደገና የምትነካኩትን እቃ ከግቢያችሁ ከቤታችሁ ወጣችሁ በኋላ የምትነካኩትን በእጃችሁ የምትነካኩትን ነገር ማስወገድ በዚህ ዘዴ ተጠቅማችሁ ራሳችሁን ተከላከሉ። ራሳችንን እንከላከል። ሌላው ደግሞ ዛሬ የሰማሁትን የሚያሳዝን የሚያመለክት አስደንጋጭ የጥናት ውጤት መውጣቱ ተሰማ። በዓለም ዙሪያ በየአስር ደቂቃው አንድ ሴት በፍቅረኛዋ ወይም በቤተሰቧ አባል እንደምትገደል አዲስ ሪፖርት አመልክቷል። በዓለም ዙሪያ በየአስር ደቂቃው አንዲት ሴት በምታውቀው ሰው እንደምትገደል ገዳዩ ደግሞ የፍቅር አጋሯ ወይም ባለቤቷ ወይም ቤተሰቧ ሊሆን እንደሚችል ነው አዲስ የወጣው የተባበሩት መንግስታት ድርጅት ጥናት ላይ የተመረኮዘው መረጃ ያሳወቀው። በተመድ ሪፖርት መሰረት በየቀኑ አንድ መቶ ሰላሳ ሰባት ሴቶች በዓለም ዙሪያ በግፍ ይገደላሉ ይላል። ይህም በመላው ዓለም በአዋቂ ሴቶች እና በታዳጊ ሴቶች ላይ ከሚፈጸመው ግድያ ስልሳ በመቶውን ይይዛል ነው ያለው። ጸረ የሴቶች ጥቃት ቀን ህዳር አራት ቀን ሁለት ሺ አስራ ስምንት ዓመተ ምህረት አለማችን ላይ በጣም እየበረከተ ነው። ወገኖች እንግዲህ ሴቶች ልጆቻችን፣ ሴቶች እህቶቻችን ወደፊት ምንድን ነው የሚገጥማቸው? በእንደዚህ በጥቃት በጣም ብዙ ሴት እየሞተ ነው እየተባለ ነው። ስለዚህ ነገር ምን ታሰባላችሁ? እባካችሁ ስለ ልጆቻችን ቁጥጥር እናድርግ በተቻለ መጠን አብቻም ላይ ችግር ካለ ያንን ችግር ማስወገድ ካልተቻለ ባልና ሚስቶች እንዲሆኑ በሰላም ተለያይተው በሰላም የሚኖሩበትን ዘዴ መፈለግ ከመደል ከመጠፋፋት ሰዎችን ወይም ሴቶችን ችግር አለብን በትዳራችን ብለው ልጆች ሴት ልጆቻችሁን በሚያማክራቸው ጊዜ ተባጋችሁ ገፍታችሁ ትዳሯን እንዳትፈታ፣ ይህ ደግሞ ያትዳሯን እንዳይፈርስ ሴት ልጃችሁን ወይም እህታችሁን ገፍታችሁ እዛ ትዳር ውስጥ ባታስቀምጡ ጥሩ ነው ብዬ ነው ማስበው። ምክንያቱም ከመገፍታችሁ እዛ ትዳር ውስጥ ከመክተታችሁ በፊት ችግሩ ምንድን ነው? ችግሩን በቀላሉ ለመፍታት መሞከር፣ ችግሩን መፍታት ካልቻሉ እነሳ ሁለት ባልና ሚስቶች በሰላም ተለያይቶ በሰላም በሩቅ በሩቅ ቢኖሩ ነው የሚመረጠው። ለምን ነብስ መጠፋፋት ደረጃ ከመድረስ የሰው ልጅ ተለያይቶ በሰላም በሩቁ መኖር ይቻላል። ይህንን ስል ትዳር መፍታትን እያበረታታው ሳይሆን በከባድ ሁኔታ ውስጥ በችግር ስላሉ የማይሆን ደረጃ ለደረሱ ሴቶች የማይሆን ደረጃ ከሆነ፣ ከአቅማቸው በላይ ከሆነ፣ ለይሉኝታ ብለው ሰው ምን ይለኛል፣ ቤተሰብ ምን ይለኛል፣ ወይ እናቴ አባቴ ምን ይለኛል ብለው መኖር እንደሌለባቸው አቅማቸው ከአቅማቸው በላይ የሆነ ችግር ካለባቸው በሰላም እንዲፈቱ በሰላም ደግሞ ተለያይተው ቢኖሩ ይመረጣል፣ ህይወት ከሚጠፋ ማለት ነው። ሴት ልጆች ከወለዱ በኋላ ልጆቻቸውን ሳያሳድጉ ለልጆቻቸው ሳይሆኑ ተገለው ወይም ደግሞ ራሳቸው በትዳር አጋራቸው ህይወታቸው ከሚጠፋ በርቆ ሆነው ለልጆቻቸው ቢኖሩ እመርጣለሁ። ይህ እንግዲህ በጣም የሚያሳዝን ዜና ነው እ ዛሬ ነው። ይህንን ደግሞ የሰማሁትን በጣም ያሳዝናል። እንዱም በሀገራችን እንደዚህ አይነት ችግሮች በጣም እየሰፉ ነው፣ እየሰፉ እያስተዋልን ነው። እና እባካችሁ ለሴት ልጆቻችሁ ለሴት ርቶቻችሁ እባካችሁ ጠጋ ብላችሁ ችግራቸውን ስሟቸው፣ አዳምጧቸው፣ እናዳምጣቸው ችግራቸው ከአቅም በላይ ከሆነ እዛ ውስጥ ለይሉ ታብለው ለቤተሰብ ይሉኝታ ብለው ለጓደኛ ወይም ደግሞ ለሰው ይሉኝታ ብለው እዛ ውስጥ ተጎርተው የኖሩ ህይወታቸው እንዳያጡ ጠጋ ብለን እናማክራቸው። ውስጣቸው ምንድን ያለው እናዳምጣቸው። ካዳመጥናቸው በኋላ እነሱ እንዲፈርዱ እነሱ እንዲፈርዱ የማይሆን ከሆነ ውሳኔያቸው እነሱ እንዲያደርጉ ለእነሱ መተው ነው እንጂ አቢዩዝ ማድረግ ትዳርሽም፣ ፈታሽ ትዳርሽ አልሆነብሽም ትዳርሽ እንዲሆን ብላችሁ ሴት ልጆቻችሁ ላይ አደራችሁን እንዳትጭኑባቸው፣ ችግርን እንዳትጭኑባቸው። ምክንያቱም እየተጨነቁ እየተቸገሩ እዛ ህይወት ውስጥ ገብተው እራሳቸው ሊያጠፉ ይችላሉ። እንደገና ትዳር አጋራቸው ሊያጠፋቸው ስለሚችል የመንፈሳዊ አባቶችን ምክር በመስጠቱ መጸሎት በእንደዚህ አይነት ችግር ስላለን ሰዎች የተቻለ መጠን እርዳታችንን ብንሰጣቸው ጥሩ ነው አቅርበን ችግራቸው ብናዳምጣቸው፣ ችግራቸው ምንድን ነው የውስጣቸው እንዲናገሩ አድርገን ከዛ በኋላ መፍትሄው ላይ መድረስ ነው እንጂ ፑሽ አድርገን መኖር አለብሽ አብራችሁ መኖር አለባችሁ አብራችሁ መጋደል አለባችሁ ማለት ተገቢ ነው ብዬ አላስበውም። ስለዚህ ሴቶቻችንን ሴት ልጆቻችንን ጠጋ ብለን ጆሮ ሰጥተን አዳምጠናቸው ችግራቸው ካልሆነ ካልሆነ ይሄ በእግዚአብሔሩም ዘንድ ትዳረው ፍቱ የሚል ህግ የለም፣ በሰው በክርስትናው እንዲሁም ደግሞ እኔም ብሆን ያንን አልፈቀል ትዳር እንዲፋታ ሰው። ግን የባሰ ካለ የባሰ ከሆነ አማራጭ ተለያዩ፣ ደግሞ በሰላም መኖር በሰላም ልጆችን ማሳደግ ስለሚቻል እባካችሁ ሴት ልጆቻችንን እህቶቻችንን ጆሮ እንስጣቸው፣ እናዳምጣል። ችግራቸው ምንድን ነው? ችግራችሁ ምንድን ነው? የባሰ ነው ወይ? መምከር ካለብን መምከር፣ ማስማማት ካለብን ማስማማት። ማቀማቸው ከመስማማት በላይ ከሆነ ግን ምክንያታቸውን ማዳመጥ፣ የሚሉትን አንድ ብሎ መቀበል፣ ይህ ተገኝ ነው ብዬ ነው የማስበው። እና እባካችሁ ለሴቶች እህቶቻችን፣ ለሴቶች ልጆቻችን ጆሮ እንስጣቸው ገፋ አድርገን ዲናቸው እናንተ ጥፋት ነው ያንቺ ጥፋት ነው ያንተ ጥፋት ነው ብሎ ከመገፋፋት፣ ማዳመጥ፣ ከዛ መምከር፣ መጸለይ፣ ወደ አባቶች መውሰድ፣ ምክርን መስጠት፣ ካልሆነ ግን በሰላም ሁለቱም እንዲኖሩ አማራጭ መፈለግ የሚሻለው ነው ምለው። በተረፈ እንግዲህ ስለዚህ ስለ አዲሱ በሽታ እንደነገርኳችሁ ጭንቋንታችሁን ብዙ ብዙ እና ተጠቀሙ ሚኒስቴር እንደዚህ አይነት ጓንቶችን መንግስት በየአካባቢው ቢያቀርብ፣ እንዲሁም ደግሞ በከተማችን በአዲስ አበባ በሽታው አልገባም ተብሎ ጥንቃቄውን ከአሁኑ ነው ጥንቃቄ መደረግ ያለበት። በሽታው እዚህ አልገባም ብሎ ሰው መዘናጋት የለበትም። አንዴ ከገባ ግን የሚያቅለቀልቅ ነው። ለምን በትንፋሽ አይደል በመነካካት ስለሆነ የባሰ ከኮሮና የባሰ ነው የሚሆነው። በነኮት ነገር ላይ ሁሉ ቫይረሱ ስለሚገኝ የባሰ ትልቅ ችግርና ትልቅ ፈተና ነው በሀገራችን የሚመጣውና፣ ይህ የዛሬው ቪዲዮ ከጠቀማችሁ ላክ፣ እንዲሁም ደግሞ ለቤተሰቦቻችሁ ሼር አድርጉት። ላለሁ ባይ ባይ ነው እንጂ መጨባበጥ ይቀር ለጊዜው ማለት ነው። መሳሳ ይቀር ለጊዜው ከተማ ውስጥ ይህንን ብታስቡበት ጥሩ ነው ብዬ ነው የማስበው። በሌላ ቪዲዮ በሌላ ስራ ደግሞ እስከምንገናኝ ለዛሬ በዚህ ሰናበታችኋለሁኝ።